በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምረቱ ቸርነቱ ያልተለያችሁ ወድቃችሁ ሳላችሁ ያነሳችሁ ተረስታችሁ ሳላችሁ ያሰባችሁ ብቻችሁን ሁናችሁ ሳላችሁ በቀኛችሁ በእግራችሁ የቆመላችሁ በክፉ ሀሳብ ውስጥ ሳላችሁ ወደ ቀናም አስተሳሰብ የመለሳችሁ ምበላው መጠጣው የለኝም ዘመድ የለኝም ባላችሁ ሰዓት በከፈተው በክፍተቱ ቦታ በጎደለ ቦታ ገብቶ የሞላላችሁ ግራና ቀኙን ማየት በተሳናችሁ ሰዓት ላይ መንጃችሁን እየመራ ወደ ሕይወት መንገድ ያወጣችሁ ያደረሳችሁ በመውደቅ ላይም ያላችሁ ነገ የሚያነሳችሁ እግዚአብሔር ድንቅ ድንቅ ስራውን የሰራባችሁ ትሞታላችሁ ተብላችሁ ተሰናብታችሁ ከሰው የዘንዳ ሕይወት ሰጥቶ ያቆያችሁ የምትበሉት የምትጠጡት የላችሁምና ነገ ትሞታላችሁ ተብላችሁ ታውጆባችሁ ከሞታዋጅ ያዳናችሁ ስንጠላው የወደደን፣ ስንሸሸው ያቀረበን፣ ስንተወው ያልተወን በረሃባችንና በጥማችን ሰዓትና ጊዜ ሁሉ የተገኘልን የሚያነሳ ናጠን ዳብሶ ብድግ አድርጎ በእግራችን ያቆመን በባይድ አገር ሂደን በዚህም ባለንበትም አገር ላይ ሁሉ ሰዎች ሲጠሉን እሱ ወዳጃችን ፍቅረኛችን የሆነ የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳኑ በረከት በሁላችን ላይ ይደርብን። እግዚአብሔር አምላካችን በምረቱ በቸርነቱ በፍቅሩ በትዕግሥቱ እንደኛ ጽድቅና የጽድቅ ሥራ ሳይሆን በምረቱና በቸርነቱ ያደርሶናልና ለንስሐ ሞት አብቅቶ ከእሱ ጋር ተጣብቀን እሱን አግኝተን የመዳን መንገድ በውስጣችን ታውጆልን የምረት መንገድ ሰምተን በኃጢአት የቆሰለው ሰውነታችን አካላችን ሁሉ በቅዱስ ንስሓ ጸድተን የመንግሥቱ ወራሽ እንድንሆን ቅዱስ ፈቃዱ ይሁንልን። ለእግዚአብሔር ፈቃድ እንግዲህ ዛሬ ደግሞ ከቅዱሳን መንደር ይችን ቅመሱ በሚል ርዕስ ይዤላችሁ መጥቻለሁና ሁላችሁም ሳዳምጣችሁ በሁላችሁም ዘንዳ የሕይወት እንጀራ በልታችሁ ጠታችሁ እንድትውሉ። እግዚአብሔር ከባረካቸው፣ እግዚአብሔር ካጸናቸው፣ እግዚአብሔር ከመረጣቸው፣ እግዚአብሔር ካከበራቸው ከቅዱሳኑ መንደር የአንድ ሁለት የሦስት ሰዎች ታሪክ እነግራችኋለሁ። እግዚአብሔር አምላክ ጆሮአችሁን መንፈስ ቅዱስ ይክፈትላችሁ። አዳምጣችሁ ሰብስክራይብ አድርጋችሁ ይችን ቀምሳችሁ እግዚአብሔርን አመስግናችሁ እምነት እምነቴንም አጽናኝ ብላችሁ እንድትውሉ እመኝላችኋለሁ። ሰላምታዊ በእግዚአብሔር ስም ይድረሳችሁ። ሰላምና ፍቅር ከሁላችሁ ጋር ይሁን። ክፉ ነገር አይግጠማችሁ፣ ክፉ ነገር አያግኛችሁ። የምትበሉት የምጠጡ አያሳጣችሁ። ከጥል ከክርክር እግዚአብሔር አምላክ ይሰውራችሁ። ሰይጣናዊ ሥራ ከሚሠራበት ቦታ ላይ እግዚአብሔር ይሰውራችሁ። አሜን። እንግዲህ በዝች ቀን አዲስ ጊዮርጊስ ሰማዕት ሆነ። በዝጅ ቅዱሱም የአባቱስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላምም ነበረ። በግብፅም ደቡብ ድምራ በሚባልም ሀገርም ክርስቲያን ሴት አግብቶ ከእርሷም ሦስት ልጆችንም ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያንም ይሄድ ነበረ። ቅዱስ ቁርማንንም ይቀበል ዘንድም እናቱን ለመናት። እርሷም ማንም የክርስትናን ክርስትናን ጥምቀት ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆንም ቁርባን ሊቀበል አይችልም አለችው ከዚህም በኋላ ከተረፈ መስዋይቱ ሰጠችው በጐረሳትም ጊዜ ጣዕሟ ባፉ ውስጥም እንደ ማር ሆነ የዚች የቁራሽዋ ጣዕምም ባፌ ውስጥም እንዲህ ከሆነ ዋነኛውን ብቀምስ ምን ልሆን ነው ብሎ የቁርባኑ ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ ከዚያችም ጊዜ ጀምሮ ክርስቲያን የሆን ዘንድም በፍጹም ልቡ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያንም የሆን ዘንድም መፈለጉንም ነገራት። እርሷም ወደ ሌላ ሀገርም ሂዶ የክርስትናንም ጥምቀትም እንዲጠመቅም መከረችው። እርሱም ወደ ሌላ ሀገር ሂዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ሥቃይን አሰቃዩት። ከዚያም አምልጦ ላፍጥ ወደሚባልም ሀገር ሸሸ። በዚያም ሦስት ዓመት ኖረ። በወሬውም በተገለጠ ወሬውም በተገለጠ ጊዜ ቅጡር ወደሚባልም ሀገርም ሂዶ የልዳዊው ሰማዕትም የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚያም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑ ሚስትም ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወይኒ ቤትም ዘጋበት። እስላሞችም ተሰብስበው የወይኑም ቤቱንም ደጃፍም ሰብረውም ታላቅ ግርፋትም ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖችም የሞተ መስሏቸው ሊቀብሩትም መጡ። ነገር ግን በሕይወት አገኙት። ከዚያም በኋላ እስላሞችም ተሰብስበው በዚህ ምክርህ ካልተመለስክኛ በዚህ ምክር ከዚህ ምክር ካልተመለስክኛ ጽኑ ስቃይን አሰቃይተን እንገልሃለን አሉት። የመዛሕዝምም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ ሕያው የእግዚአብሔር ልጅም ኢየሱስ ክርስቶስንም አልክደውም የፈለጋችሁትን አድርጉ አላቸው። እጅግም ተቈጡ። በመርከብም ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንንም ከስቅላትም አውርደው በእስር ቤትም እንዲያስሩትም አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስም ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋም እንዳያጣ በልቡ ወደ ክርስቶስም ያስብ ዘንድም ትመክረው ነበረ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታው። ከሰማይታትም ጋራም እንደ ተቆጠረ በማግስቱም ራሱንም በሰይፍም እንደሚቆርጡትም ነገረው። በነጋ ጊዜም እስላሞችም ወደ መኮንኑ ተሰባስበው ጊዮርጊስን ይሰጣቸው ዘንድም ፈለጉ። መኮንኑም የወደዱትንም ያደርጉ ዘንድም እንዲሰጣቸውም አዘዘ። ከዚህም በኋላ ከእስር ቤትም አወጡት። ድምራ ወደምትባለ ሀገርም በከበረ የመላእክት አለቃ በሚካኤልም ቤተ ክርስቲያን ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ ተቀናጀ። ከዚህም በኋላ በዚያች ቀንና በዚያች ሌሊትም በሥጋው ላይም እሳትን አንድዱ። እሳቱን በላዩ የነደደ ምንም ምን አልነካውም። ወስደውም በገበያ ውስጥም ጣሉት። ከዚያ አንስተውም በባህር ውስጥም ጣሉት። በእግዚአብሔርን ፈቃድም ወደ ደሴቱ ወደብም ዳር ደረሰ። እናቱም ጠብቀው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ አሸሸገችው። ከዚህም በኋላ በቤቱ ውስጥም እጅግ ውብ የሆነ ሽታ ይሸት ነበረ። እስካሁን ድረስም ታይቶ የማይታወቅ ማዛው ከቤትም ደጃፍም እየወጣ ብዙዎችም ሽታው ይስብ ነበረ። በዚህም ጊዜ ቤትሽ ውስጥ ምን ዓይነት ልዩ ሽቱ ሽቶ ገባ? ደስ የሚል ከየመንደራችንም ይሄ ሽታ ጠራን፣ እያሉ ያናግሯት ነበረ። እሷ ግን በውስጧ ይዛ ምንም ማተብ ነበር። ከዚህ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት፣ ስጋውንና በውስጡም አኖሩ። ከእርሱም ታላላቅና ብዙዎችን ድንቆችን ታምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ አሜን። በረከቱ በሁላችን ላይ ትኑር። ዳግመኛም በዚች ዕለትም ሰማዕት በመሆን አባ ብሶይ አንወብ አረፈ። ትርጓሚውም የጠራ ወርቅ ማለት ነው። አባ ብሶይ ማለት የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያት አውራጃ ስሟ ባኖስ በሚባል አገርም ከአቅራብ መኮንን ከቆጵሮስ ጭፍሮችም ውስጥም ከከተማዋ ታላቅም ሰዎች ልጆች ወገን ነበረ። በዚህም ቅዱስ በመኮንኑ በዚህም ቅዱስ መኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስም በፊቱ ታመነ። ወደ አንዴናውም ወሰዱት። በመኰንኑም አርያኖስም ፊቱ ቁሞ በጌታችን ታመነ። አርያኖስም በእርሱ ላይም ተቆጣ። ለአማልክትም ሰዋለው አልታዘዘለትም። ስቃዩንም አልፈራም። መኰንኑም ወስዶ ጽኑ ስቃይም አሰቃየው ከዚያም ራሱን በሰፍ እንዲቆርጡትም አዝዘው ወደሚገሉበትም ቦታም ሊወስዱትም አመጡት። ብዙ ሕዝብም ይከተለው ነበረ። እነሆ ከዚያም የአርያኖስ መኮንን አንበሶችም ነበሩ የሚጠብቃቸውም ሰው ነበረ። እነርሱም በብረት ሰንሰለት ታስረው ነበረ። ከነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ ሰገደለትም። የእግዚአብሔር መልአክም ቅዱሱን በአንበሳው ጀርባ ላይም አወጣውና ዐይነ ፀሐይ ወደሚባልም ሀገርም እስኪያደርሰውም በረረበት። ቅዱሱ ግን ዐይኑን ሸፍኖ ስለነበረ ወዴት እንዳለም አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነትን አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዝች ቀን አምስት ጭፍሮች ወይም ጓደኞች ክርስቲያን በሰማዕትነት ሞቱ። ልብ አድርጉ። በዝች ቀን አምስት ወንድሞች ማለት በክርስትና ሕይወት የሚዋደዱ ሰዎች በሰማዕትነት ሞቱ። እኒህም አርሶፎኒስ፣ ጴጥሮስ፣ አስኪሪውን፣ አርኬኒውስ፣ ቢልፎዎስ በዲጵስጲሊዩንስ ቅጽር ውስጥ ይኖሩ የነበሩ መኮንኑንም ለጣዖት እንዲሰዉ ባስገደዳቸውም ጊዜ እኛስ የንጉሳችን የኢየሱስ ክርስቶስን ትእዛዝም እንፈጽማለን ለእርሱም እንፈጽማለን ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤትም ውስጥም እንዲያግዟቸውና እስከ ሁለት ቀንም እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያወጧቸው አዘዘ። በፊቱም በቆሙ ጊዜ ለማለክት ሰዉ አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን ለረከሱ ጣዖታት ግን አንሰዋም አሉት። አንገታቸውንም አስረውም ወደ ሌላ አገርም ይወስዷቸው ዘንድም አዘዘ። አርጌኒዎስም ወንድሞቹ እኔ እውነትን እነግራችኋለሁ፣ ከእነሱ መካከል አንዱ አርጌኒዎስም ወንድሞች እኔ እውነቱን እነግራችኋለሁ የእግዚአብሔር መልአክ አምስታችንንም በስማችን ሲጠራን ሰምቻለሁና አላቸው ዳክስ ወደሚባልም መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋ አለው እምቢ ባለውም ጊዜ በፈረስ ጅራት ላይ አስረውን በከተማ ውስጥም እንዲጎትቱትና እንዲያዞሩትም አዘዘ በመለሱትም ጊዜ እንዲያዞሩት አዘዘ። በመለሱትም ጊዜ በቡሽባ ቤትም ማንደጃ ውስጥም ፊቱንም እንዲያጠወልጉትም አዘዘ። ሁለቱም ሁለንተኛ ሁለተኛም እስከሚጨነቅ ድረስም በሰረገላ ውስጥም ማስረውም ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። አሜን። ሁለተኛም ጴጥሮስ አቀረቡት ጴጥሮስንም አቀረቡት ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለውም ዘቅዝቀው እንዲሰቅሉትም አዘዘ። ሁለተኛ ምድሩንም ቆፍሮ ከትከሻውም በታችም ቀብረው በቅሎችን በላዩ እንዲነዱ አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉርጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ተወለገ፣ መናገርም ተሳነው። በግድም ውስጥም በግንድ ውስጥም አስረውም ጣሉት። ከዚያም በኋላ አርጌኒዎስስን አቀረቡት። ዳክስም ላማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገሉት ድረስም ያሰቃዩት ዘንድም አዘዘ። ያለመብልና ያለመጠጥም በተበሳ ግንድ ውስጥ አስረውም ዘቅዝቀው ሰቀሉት። ዳግመኛም እስኪሪውንን አቀረቡት። ዳክስም ለራስህ እዘን፣ በክፉ አሟሟትም እንዳትሞት ላማልክትም ሰዋ አለው። እምቢም ባለው ጊዜ እንዲያሰቃዩት እንዲሰቅሉትና ሥጋውንም እንዲሰነጥቁ አዘዘ። ወታደሮቹም ተረከቡና በጽኑ ሥቃይም አሰቃዩት። በትዕግሥቱም ባሸነፋቸው ጊዜ ለመኰንኑ ነገሩት። በረሃብና በጽም ይሞት ዘንድም በግንድም ውስጥም አስረው በባዶ ቤትም እንዲዘጉበትም አዘዘ። እንዲሁም አደረጉበት። ዳግመኛም ዲያቆን ቢልፊዎስን አቀረቡት። መኰንኑም ዳክስም እንዳትሞት ላማለክትም ሰጓ አለው። ባልሰማውም ጊዜ እስከሚገሉትም ድረስም እንዲያሰቃዩትም አዘዘ። ሥጋውንም ሰነጣጥቀው በከተማው አደባባይ ጎተቱት። እንጨትም ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠልጥለውም ከሃይማኖቱም ባልተናወፀ ጊዜ በረሃብና በጽም እንዲሞትም በግንድ ውስጥም አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞቼ ሆይ ምእመናን ከውጭ ሆነውም ይጎበኙ ነበረ። ጳሜን የተባለውም የሰኔ ወርም በተበባተ በሰላሳ ጴጥሮስ ነፍሱንም ሰጠ። እርሱም አውጥተው ደጁንም በሌሎቹ ላይም ዘጉ። የከበረ አርጌኒዎስም ከአምስት ቀን በኋላ አረፈ። እርሱንም አውጥተውም በቀበሩት ጊዜ ደጁን ዘጉ። ብፁ አስኪሪዮንም ከ አስራ ሁለት ቀን በኋላ አረፈ። እርሱንም አውጥተው በቅዱሱ ቢልፋዎስ ላይም ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስም፣ ወንድሞች ታገሱኝ፣ በዚች ሌሊትም እመጣለሁና አላቸው አላቸው ከ19 ቀንም በኋላም በዚያች ሌሊትም ነፍሱንም አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ገርለኞች ጸሎተኞች ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የአባቶቻችን አምላክ ከሁላችን ጋር ይሁን። ጌታ ሆይ፣ ከብልጽግናቸውን ብዛት የተነሳ ብዙ መባ ካመጡልህ ይልቅ የዳይቱንም አነስተኛ መባ እንደተቀበልህ ሁልጊዜም የሚያገለግሉን አእላፋት መላእክትን እያሳሰብሁ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን፣ ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስም እና በተመስጦ ሕሊና ያዳመጠ በደላችንን ሁሉ በምታስምር የጌታ እናቱ ጸሎት በአንድነት ይማረን፣ አሜን። የሰላም ቀን ይሁልልን፣ ከክፉ ነገር ይሰውረን። ውዳ ተመልከተ ተመልካቾቻችን፣ አድማጮቻችን ይህችን ቃል ዛሬ ይህችን የሃይማኖት እነዚህን ሃይማኖተኛ ሰዎች የሰማይታቱን ገርላቸውን ሰምታችኋልና፣ ቅመ ስዋት ለማለት ነው። ስለዚህ በረከታችሁ ሁላችን ላይ ይደርብን። ሰብስክራይብ ስትወጡ ሰብስክራይብ እያደረጋችሁ ውጡ። እግዚአብሔር ከሁላችን ጋር ይሁን። የሰላም ቀን ይሁንልን። የሰላም ጌታ፣ የሰላም ባለቤት፣ የሁሉ ነገር ባለቤት የሆነ የሰራዊት ጌታ አምላካችን እግዚአብሔር የሰላም ቀን ያደርግልን። አሜን። ነገ እንገናኝ። የመልአኩ የቅዱስ ገብርኤል ተራዳይነት አይለየን።